ችግሮቹ እየተባባሱ ነው፣ ይበርዳል። ያለው ችግር እየተባባሰ ነው ያለው። ሰላም ሰላም ውድ የተከበራችሁ የኔ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ይሄ ይሆናል ብዬ ጠብቄ ያላቅም ግን ይሄ ስለሆነ በጣም ነው ያዘንኩትኝ። እንግዲህ ትናንትና ላይ ዳኒ ተደብድቦ ነበረ፣ በብሩኬ ተመቶ ነበረ፣ ከባድ ጠብ ተፈጥሮ ነበረ። ነገር ግን የሰውን ስም ማጥፋት ያለ ስራው ሰራ። ይሄንን አንድን ሰው ያለ ምክንያት መውቀስና መክሰስ ከፍ ዝቅ ማድረግ ይሄንን እዚህ ደረጃ ውስጥ እንድንገባ ያደርገናል ማለት ነው፣ እዚህ ደረጃ እንድንደርስ ያደርገናል። ሆኖም ነገር ግን ሆኖም ሳለ ያው በሰዓቱ ነገሩ እንዳልበረደ እና እንደተባባሰ ዳኒ ጉዳት እንደደረሰበት ነው ሀይምዬ እየነገረችን ያለችው። ዛሬ ላይ መታ ማለት ነው የኒዋ ልዕልት ሰላም ብላ ጀምራለች ነገሩን። እኔ በሰዓቱ ከባድ ጠብ ተፈጥሮ ነበረ። ዳኒም ተጎድቷል። በዛ ላይ ደግሞ ብሬስ አስሯል። ጥርሱ ጉዳት ደርሶበታል። ይሄ ሳለ ግን አሁን እሱ ብሩኬን ሊከስ ነው ልከስ ነው እያለ ነው ያለው። ብሩኬ ደግሞ እንዲከሰስ አልፈልግም፣ ይሄ በእኔ ምክንያትም ነው፣ በጭራሽ ማየት አልፈልግም ነው እያለቻለው እንግዲህ ዳኒ ደግሞ እኔ ብሩኬን እከሳለሁ እያለ ነው። ነገር ግን ይሄን ነገር ደግሞ ለማስተካከል ግድ ሀይምዬ ዳኒ ቤት መሄድ ነበረባት። እንግዲህ እኔ እንደታዘብኩትና እንደተረዳሁት ከሆነ የዳኒ ጓደኞች ናቸው ብሩኬን ክሰስ ሊሉት የሚችሉት የገፋፉት እና እዚህ ውስጥ እንዲገባ ያደረጉት አንድ የተረዳሁት ነገር ይሄንን ነው። ይሄ ልጅ ገፋፍተውት ነው እና ያው ቤቱ ድረስ በመሄድ ነገሩን ለማስተካከል ብሩኬን አትክሰስብኝ፣ ተከሰስከው ሌላ ከባድ ችግሮች ሊፈጠሩ ይችላሉ፣ ለስርም ሊያዳርገው ይችላል። ለምን አንድን ግለሰብ መደብደብ፣ ያው ህግ ካለ ሀገሪቷ ላይ መታሰሩ አይቀርም። ይሄ ደግሞ እንዲሆን አንፈልግም። እኛ ሀይሚ ብቻ ሳትሆን እኛም እንዲሆን አንፈልግም። ነገር ግን ዳኒ ደግሞ ድርቅ አለች እዚች ጋር ማለት ነው። ለምንድን ነው አንተ በጀመሪያ ያዙ ይልቀቁኝ ስትል ነበረ። ሌላው ነገር ደግሞ አሁን አንተ በሰው ተገፋፍተክ ብሩኬ ቢታሰር ጸጸት አይሆንብህም? ለምን እንደዛ። ሌላው ነገር ደግሞ ይሄ ጥፋት ይሄ ጥፋት የብሩኬ ብቻ አይደለም። ሚስትህ ናት ያስናቀችክ፣ ሚስትህ ናት እንድትደበድብ ያደረገችክ። ሴት ልጅ እንደነገርኳችሁ ባሏን ካላከበረችው ማንም ሊያከብረው አይችልም። መጀመሪያ ሚስቱ ልታከብረው ይገባል። እና ይህ እንደዚ አይነት ፕራንክ እንስራ ሲላት እሺ አለች። ከሱም አልፎ ልትመተው ተጋበዘች ምናምን ነገር። ነገር ግን ማለት ነው ይሄ ዳኒ ማለት ዳኒ ለምንድን ነው ላንቺ ክብር ብዬ ነው ላንቺ ብዬ ነው የምትለው? ለሀይሚ ማለት ነው። ለሷ ብለህ ነው እንዴ የሆነ ነገር የምታደርገው? አቅም የለኝም የምደባደብበት ብትል አይሻለም? ላንቺ ብዬ ነው ላንቺ ብዬ ነው፣ ከልጅቷ አናት ላይ ውረድ። ምን ሆነህ ነው? ለሷ ብለ ሳይሆን እኔ ለማይመጠነኝ ሰው ጋር ነው የተንጠራረሁትኝ። በቃ አቅም የለኝም ነበረ። ስለዚህ በክብሩ የማይደራደርን ሰው ነው ስም ያጠፈውትኝ በቃ እዛ ጋ ተደበደብኩኝ ማለት ነው ያለብ። ለአንቺ ክብር ስል ነው ለአንቺ ምንፈልገ ነው ለአንቺ ክብር ነው የምትለው፣ አበዛኸው እኮ ለአንቺ ብዬ ነው ለአንቺ ብዬ ነው። ከሀይሚ ጋ ምነው ጠጋ ጠጋ አበዛክ፣ ምን ሆነ ነው ውዶቼ? እሱ እንደዚህ በሚል ሰዓት ብሩኬ ሌላ ጥርጣሬ ውስጥ ይገባል። ይችን ልጅ እንዲ ጠላት እያደረገ እኮ ነው። ለአንቺ ብዬ ነው ለአንቺ ብዬ ነው። ሂድና ሚስትህን ጥራት፣ ሂድናክ ሚስትህን ጥራት፣ እና ሚስት ታስታምክ፣ ሚስት ነገሮቹን ትፍታለክ ሚስትክ ከብሩኬው ህይወት ውስጥ ትውጣ ብሩኬ ህይወት ውስጥ ገብታ እሷ ነች እንትን እየበጠበጠች ያለችው ሃይሚ ደግሞ በጣም ያናደደች ነገር እዛ ጋር ተንበርክካ ይቅርታ ምናምን ነገር መቼ ነው ሃይሚ ግን እንትን የምትይው ግን የሆን አሌለ የሆነ ቦታ ላይ እንትን ትያለሽ ለምንድ ነው የምትንበረከኪው ቅርታ የምጠይቂው እሱ ጥፋት የለበትም እንዴ ሁሉም ሰው እኮ ዋጋውን የሚያገኘው በጥፋቱ ነው በሰራው ጥፋት ነው ማንም ሰው እዛ ጋር በጋራ ሆናችሁ አንችን ብሩኬ ሁላችሁም ተነጋግራችሁ ችግሩን መፍታት ስትችሉ እዛ ጋር ተንበርክኮ ይቅርታ መጠየቅ ምናምን ነገር። እንደውም ዳኔ ነው ተንበርክኮ ይቅርታ መጠየቅ ያለበት። አንደኛ ብሩኬ ስም አጥፍቶ ስም ስላጠፋ ነው የተደበደበው። ሁለተኛ ነገር ደግሞ አሁን አንችን እና እሱን ለመለየት የሀሴት ቴክስት አመጣ። ይሄም እኮ ስም ማጥፋት የአንድን ግለሰብ ስም ማጥፋት በራሱ ወንጀል ነው በሰረው ወንጀል ነው ዋጋውን ያገኘው። ሶ በእርግጥ ልክ ነሽ ብሩኬ፣ ከሚታሰር ብሩኬ ላይ ችግር ከሚደርስበት እዛ ችጋ ይቅርታ መጠየቅሽ ልክ ነሽ፣ ነገሮቹን ለማብረድ የሄድሽበት መንገድ ነው። ነገር ግን አንተም ጋር ስህተት አለ ብለሽ ለምን አትነግሪው? አንተም ጋር ስህተት አለ፣ የአንድን ግለሰብ ስም ለምን ዝም ብለህ ታጠፋለህ? ትክክለኛ የሆነ መረጃ ነው ያለፈ ታሪክ አምጥተክ ልጁን ስሙ እንዲጠፋ አድርግሃል ብለሽ አትነግረውም እንዴ ልጁ ስም እንዲጠፋ አድርግሃል ያንተም ስህተት አለብክ ስለዚህ በስህተት ነው ዋጋህን ያገኘው አትውም ምን አሽቆጠቆጠሽ ምን አሽቆጠቆጠሽ ሀይሚዬ አንቺ እንደዚህ እያልሽ እየተሽ ቆጠቆጥሽ ዳኒን ትፈልገዋለች ተብለሽ ክብርሽ ዝቅ ተብሎ ትሰደብያለሽ ከዚህ ሰው ከዚህ ልጅ ጋራ አትታይ መታየት የለብሽም ከዚህ በኋላ ይቅርታ ጠይቀሸዋል በቃ ከዚህ በኋላ ህግ መሄዱን ማቆም ካለበት ያቁም። ሌላው ነገር ደግሞ ብሩኬም፣ አንተን ብትሆን ይቅርታ ጠይቀው እዚ ጋ ደብድበሃል፣ ይቅርታ ጠይቀው። አይኖ ስምህን አጥፍቶ ነው ችግሩን ለማብረድ ይቅርታ ጠይቀው። ለሃይሚም ቢ ብሏል አይደለ? አንተ ይቅርታ ጠይቀው ለንግግር ችግሩን ለመፍታት ሞክሩ። ሃይሚ ብዙ ዋጋ ትከፍላለች ለእያንዳንዷ ነገር። አስተዋይ ናት፣ ስማርት ናት፣ ለሁሉ ነገር ለሁሉም ነገር ዋጋ ትከፍላለች በጣም አርቆ አሳቢ ናት ችግሮቹ እንዲፈቱ ትሞክራለች ነገር ግን ችግሮቹን ለመፍታት በምትሮጥበት ሰዓት ሌላ ችግር ተደርቦ ይመጣል ሀይምዬ ምን መሰለሽ ቆፍጠን ብለሽ አንቺ ማለት ነው ቆፍጠን ብለሽ የአንድን አንድ ሰው እዚጋ አሁን ዳኒ እኔ ተበዳይ ነው ብሎ ነው አደል የመጣው እኔ ተደብድቤ ያለው አደል ያለው የተደበደበው በሰራው ስህተት ነው በሰራሃው ስህተት ነው። አንተም እኮ ቢሆን እዚች ጋር ስም አጥፍትሃል ስም ማጥፋት በራሱ ወንጀል ነው ብለሽ መናገር ነበረብሽ። ይቅርታ ከዚህ በኋላ ተንበርክከሽ እሱን ይቅርታ እንዳትጠይቂ። አንቺንና ብሩኬን ለመለያየት የሄደበት መንገድ ነው። እሱ ተንበርክከው ሁለታችሁን ይቅርታ ይጠይቅ። ብሩኬ ያችን ሶሲን ከህይወቱ ያስወጣ። አንቺም ከዳኒ ጋ ያለሽን ነገር አቁሚ። እዚች ጋር በዚህ ደረጃ ተቀጠለ፣ ክብርሽ ዝቅ እያለ ነው የሚሄደው። ይሄንን ነው ማለት ዳኒ ደግሞ ከተጎዳ ፈጣሪ ይማረክ። ነገር ግን አንተም ስጋ ትልቅ እየሰተት ስላለ ነው እዚህ ደረጃ የደረስከው። ተው እረፍ፣ ብታርፍ ይሻላል ብለን ነበር በኮመንት ተው ልቅ። ብሩኬ ትእግስት የለውም፣ ተው ብለንህ ነበረ። በቃ አንተ አልሰማህም፣ እዚህ ደረጃ ደረስክ፣ ልትደበደብ ደረስህ ማለት ነው። ለሀይሚ ለአንቺ ብዬ ነው ለአንቺ ብዬ እንዴ ያፈቀርከው ሀይሜን ነው ወይስ ሶሴን ነው? ምን ሆነ ነው አንተ? ለአንቺ ብዬ ነው አትበል፣ እየመጣ ልጅቷን እንደዚ ስትል እኛ ይደብረናል። በነገራችን ላይ እንዴ ለአንቺ ብዬ ነው ሲል እኮ ማለት ይሆናል፣ ሌለ እሷን እንደሚፈልጋት እኮ ነው እዚ ጋር እየገለጠ ያለው በሌላ አማርኛ። ውዶቼ ሀይሚ ደግሞ አልነቃችም በቃ ሌለ፣ ህይወታችን ይውጡልን ምናምን ነገር። ሀይሜ የከየት ነው ከህይወትሽ የሚወጣው? ብሩኬ ምን ሆነሽ ነው አንቺ? ዳኒ ከህይወትሽ አስወጪ። አንቺ ዳኒን አታገኙ። አሁን ይቅርታ ጠይቀሻል። ይቅርታውን ተተቃበለ ይቀበል። ዳኒ ደግሞ አንተ ጋር ጥፋት እንዳለ በሐሰት ቴክስት ወንጀል ሰውን መክሰስ፣ ሰውን ስም ማጥፋት ወንጀል እንደሆነ እያሰብክ ብሩኬን ስትከሰው ማለት ነው። ብሩኬ ጋር ደግሞ ያ ቴክስት ሊኖር ይችላል፣ እሱም እኮ ለፍርድ ቤት ያንን ማቅረብ ይችላል። ዝም ብለህ ከአንተ ከሳሽ ሆነክ ብሩኬን ልታሳስረው አትችልም። እሱም ማስረጃ አለው። በሐሰት በሐሰት ነገር ነው እንትን ያልከው። ስለዚህ አንተም እያሰብክ ምን ነው ይቅርታ አድርጉልኝ፣ ለእኔ ተነጠፉልኝ፣ ተጎዝጎዙልኝ አልክ። ሀይሚዬ ከዚህ በኋላ እንዳትነጠፊ እንዳትጎዘጎዥ፣ ባክሽ ክብርሽን ጠብቂ። ኔ ናት። ለማንኛውም ላይክ፣ ሼር አድርጉ። ሀሳብ አስተያየት ካለ በኮመንት አስቀምጥ። ጭራሽ እዛ ጆማ እንትን ረብስማ